ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች የዕለቱ ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል በቅድሚያ አማራ ዜናዎችን እንግራችኋለሁ አብራችሁን ቆዩም ኮልዲያ እና ደሴ ከተሞች ቅርብ ርቀት ጨምሮ በአማራ ክልል የተለያዩ አካባቢዎች በአግዛዝ ጦርና አፋኑ ኃይሎች መካከል ክፍተኛ ሰብዊና ቁሳዊ ጉዳት የተመዘገብበት ውጊያ ዛሬም ቀጥሏል። በሌላ በኩል በአማራ ክልል አገዛዙ ራብ እንደ ጦር መሳሪያ አድርገው መጠቀም ዓለም አቀፍ ወንጀል እየፈጸመ ነው ሲሉ የፋኑ አደረጃጅቶች በጋራ በአውጡት መግለጫ አስታውቀዋል። በክልሉ ጦርነት በቀጠለበት ሁኔታ በረሃብ የሚቀጡ ዜጎች ቁጥር ጨምሯል ብሏል። በዝርዝር ና የህዋት ስራ አስፈጻሚ ኮሚቴ ጉባኤ ማድረግ ጀምሮ አልተባለም። በዶክተር ደብረጽዮን ገብረ ሚካኤል ሊቀመንበርነት የሚመራው የህወሓት ስራ አስፈጻሚ ኮሚቴ ጉባኤውን የጀመረው ዛሬ ነው ተብሏል። ህወሓት ከስልጣንና ከአመራርነት አባሪያቸዋለሁ የሚሏቸው አቶ ጌታቸው ረዳውንም የክልሉ ፕሬዚዳንት እኔ ነኝ እየፈረሙ ይገኛለሁም ሲሉ ተናግረዋል። አቶ ጌታቸው የህወሓትን አመራሮች ኢሳያስ እየዘጉራቸው ይገኛል ያሉ ሲሆን፣ በእሳቸው ጊዜ የተቋቋመው የጊዜያዊ ምክር ቤት ልኡክ ደግሞ ከአሜሪካ አምባሳደር አርሲን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ላይ ምክር ያለው ብሏል። በዚህም ላይ ተጨማሪ አዘጋጅተናል። በደቡብ ክልል የተቀሰቀሰው ግጭት ተባብሶ አቀጥሏል። የአካባቢው ነዋሪዎች ከግጭት ሸሽተው በጫካ ውስጥ ተደብቀዋል የተባለው ግጭቱ አሁንም አልቆም የተባለ ሲሆን በአካባቢው በተፈጠረው ግጭት ምክንያት ከአዲስ አበባ አርባ ምንጭ ጅንካ የሚሄደው መንገድ እየተዘጋ ይገኛል ተብሏል። በዚህም ላይ ተጨማሪ አዘጋጅተናል። የሱዳን ጦር ካርቱምን ከተቆጣጠረ በኋላ ንጹሐን ዜጎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ የሱዳን ጦር ከህግ ውጭ ግድያ መፈጸሙን የሚጠቁሙ አሳማኝ ሪፖርቶች አሉ ብለዋል። በዚህም ላይ ተጨማሪ አለን። አሜሪካ ፑቲን በተኩስ አቁሙ ላይ በሳምንታት ውስጥ ውሳኔ ላይ ሊደርሱ ይገባል አለችም። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናግረዋል። ተመልካቾቻችን ወደ ዝርዝሩ አልፋለውም፣ አብራችሁ ቆዩ። ከወልዲያና ና ደሴ ከተሞች ቅርብ ርቀት ጨምሮ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ከፍተኛ ሰብአዊና ና ቁሳዊ ጉዳት ተመዘገበበት ውጊያ ዛሬ መቀጠሉ ታውቋል። በሌላ በኩል በአማራ ክልል አገዛዙ ረሃብን እንደ ጦር መሳሪያ አድርገው በመጠቀም ዓለም አቀፍ ወንጀል እየፈጸመ ነው ሲሉ የፋኖ አደራጅቶች በጋራ ባወጡት መግለጫ አስታውቀዋል። በክልሉ ወሎ ቀጠና ከደሴ ከተማ ቅርብ ርቀት ኩታበር ወረዳ የፋኖ ኃይሎች በአገዛዝ ጦር ላይ ጥቃት መክፈታቸውን ተከትሎ በተደረገ ውጊያ ከአምሳ በላይ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የአካባቢ መረጃ ምንጮች ተናግረዋል። በውጊያው ከተጎዱት መካከል አብዛኛው የሚኒሻ አባላት ናቸው ሲሉም ነው የመረጃ ምንጮቻቸው የተናገሩት። በተመሳሳይ በሰሜን ወሎ ዞን ወልዲያ ከተማ ቅርብ ርቀት በምትገኘው ቃሌም በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉ የታወቀ ሲሆን፣ በዚህም ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዝግቧል ተብሏል። ትላንት በተካሄደው በዚህ የቃሊም ውጊያም ተከትሎ የአገዛዝ ጦር አካባቢውን ጥሎ ወደ ወልዲያና ሳንቃ ከተሞች ሸሽቷል ብለዋን የፋኖ የመረጃ ምንጮችም የአማራ ፋኖ በወሎ ቤት አማራ በኩሉ በቃሊም በተደረገ ውጊያ አንድ ከፍተኛ የአገዛዙ አመራር ተገድሏል ብሏል። በስም ያልጠቀሰው ይህ የአገዛዙ ከፍተኛ ወታደራዊ አመራር ሳንቃ ከተማ በከፍተኛ ተኩስና ወታደራዊ እጀባ የቅብር ስነስርዓት ተፈጽሟል ሲል ነው የአማራ ፋኖ በወሎ ቤት አማራ ያስታወቀው። በዚህም ሰሜን ወሎ ዞን መቄት ወረዳ ከደብረት ዘቢጥ ወደ ፍላቂት ከተማ ሲንቀሳቀስ የነበረው የአገዛዝ ጦርም ኮኪት መግቢያ አካባቢ የፋኖ ኃይሎች የፈጸሙት ፈጸሙት የደፈጣ ጥቃት የሚሊሻ አባላትን ጨምሮ በርካታ ወታደሮች መገደላቸውን የቲዩኒስ የመረጃ ምንጮች አመላክተዋል። በተያያዘም ተጠናክሮ በቀጠለ ዘመቻ አንድነት በስርዓቱ ታፍሰው ሰልጥነው ተመርቀው በቅርቡ ወደ ተለያዩ የክልሉ አካባቢዎች የተመደቡም አድማ ብተን አባላት ጨምሮ በርካታ ያገዛዙ ጦር አባላት እየኮበለሉም የአማራ ፋኖን እየተቀላቀሉ ይገኛሉ ሲል አደራጅቱ አስታውቋል። በተመሳሳይ በጎንደር የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበባቸው ውጊያዎች መደረጋቸው ታውቋል። በደቡብ ጎንደር ዞን አለምበር ከተማ ትላንት በተደረገው ውጊያ ሰብአዊ ጉዳት ደርሷል። በአገዛዙ የቀበሌ ሊቀመንበር ተደርጎ ተሹሞ የነበረው አቶ መልካም ቢሰጥ እና አጃቢዎቹ ከተገደሉት መካከል መሆናቸውም ለማወቅ ተችሏል። እንዲሁም በሰሜን ጎንደር ቀጠና ዛሬማ ከተማ አቅራቢያ ጉቦ ተራራ፣ እንዲሁም ዋልድባ ገዳማ አጓሳኝ ዛሬማ ወንዝ አካባቢ የፋኖ ኃይሎች የማጥቃት ውጊያ መክፈታቸው ታውቋል። በእነዚህ አካባቢዎች የተደረገ ከባድ ውጊያ ከ ሰማኒያ በላይ ወታደሮች የሞትና አካል ጉዳት ደርሶባቸዋል የተባለ ሲሆን በርካታ የጦር መሳሪያዎች ተማርከዋል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በተያያዘ መረጃ ማዕከላዊ ጎንደር ዞን አርማጭ ወረዳ ጄኒካው ከተማ አካባቢ የተደረገው ከባዱ ውጊያ ተከትሎ የፋኖ ኃይሎች ከተማን መቆጣጠራቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በተመሳሳይ በሸዋ ቀጠናም ከሰም ሀገረ ማርያምና መንዝ ቀጠናዎቹ ውጊያ ቀጥሏል፣ ሲሉ የፋኖ የመረጃ ምንጮች አስታውቀዋል። በሀገረ ማርያም ከሰም ወረዳ የተለያዩ አካባቢዎች በተለይም በዞም ባበር፣ ንብጌና፣ ጨረሰኝ የሚባሉ አካባቢዎች ለተከታታይ ቀናት ውጊያ መደረጉን የታወቀው በዚህም ከፍተኛ ሰብዓዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የአገዛዝ ጦር በውጊያው ወቅት ዙ 23 ቢኤምና ሞርታርና ሌሎች ከባድ መሳሪያዎችን በመጠቀም ወደ ተለያዩ አቅጣጫዎች በመተኮስ ንጹሐን ንብረት ላይ ጉዳት ማድረሱን የአካባቢ መረጃ ምንጮች ገልጸዋል። በተጨማሪም የአገዛዝ ጦር ዘርፋ ፈጽሟል ሲሉ ነዋሪዎች ቅሬታቸውን ገልጸዋል። ለአብነትም ከሮማሽ ከተማም ለአጭር ጊዜ የገባው የአገዛዝ ጦር የህዝብ ተቋማት የሆኑትን ጤና ጣቢያዎችን፣ ትምህርት ቤቶች እንዲሁም የግለሰብ የንግድ ተቋማት ዘርፏል ብለዋል ነዋሪዎቹም። በተያያዘም በዚሁ በሰሜን ሸዋዞ መንዝ ቀጠና መለያ በተባለ አካባቢ ትላንት ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል በአማራ ክልል አገዛዙ ራብ እንደ ጦር መሳሪያ አድርጎ መጠቀሙ ዓለም አቀፍ ወንጀል እየፈጸመ ነው ሲሉ የፋኖ አደራጆች በጋራ ባወጡት መግለጫ አስታውቀዋል። የአማራ ፋኖ አደራጅቶች ዛሬ ባወጡት አስቸኳይ መግለጫ በፋኖ ኃይሎች ትግል የፋይናንስ ካዝናው ባዶውን የቀረውና ድንጋጤ ውስጥ የገባው የብልጽግና አገዛዝ የአማራ ሕዝብን በተለይም አርሶ አደሩን አንበረክካለው የፋይናንስ ካዝና ያን ሞላለሁ በሚል የወቅቱን የእርሻ ጊዜ ከግምት ውስጡ ማስገባት መለያ ብልጽግና ካሬዎችን በማሰለፍ ከፍተኛ ደረጃ በድል እየፈጸመ ይገኛል ሲሉ አመላክተዋል። አርሶ አደሩ በገንዘቡ ገዝቶ የአፈር ማዳበሪያ እንዳይጠቀም ከማድረግ በተጨማሪ ከ13 በላይ የገቢ ዝርዝር በማዘጋጀት እንዳማቅረብ በተለይ አገዛዙም ጥምር ጦር ለሚለው መከላከያ አድማ በታኝ ሚኒሻና ሌሎች የጸጥታ መዋቅር ለማሰልጠንና ለማጠናከር የሚውል ገንዘብ ካልከፍላቸው የሚል እነዚህ ክፍያዎች ደረሰኝ አሳዩ በሚል የአፈር ማዳበሪያን ሸጥ በማለት አርሶ አደሩን እያሰቃየ ነው ሲሉ ወንጅለዋል። በዚህም አገዛዙ ረሃብ እንደ ጦር መሳሪያ መጠቀምና ህዝብን በጅምላ ለመጉዳትና ለመፍጀት የሚዳርግ ተግባራት እንቅስቃሴ በማንኛውም ሁኔታ በአለምግ የተከለከለ ብቻ ሳይሆን የሞራል ዝቅጠት በመሆኑ በፍጹም ተቀባይነት የለውም ብለዋል። አድርዳርቶቹ አገዛ ንክልከላና እንግልት የሚፈጽሙ አርሶ አደሩ በይፋም በፋኑ ደጋፊነት በመወንጀሉ ነው ሲሉም የመግለጫቸውን አመላክተዋል። በመሆኑም እንዲህ አይነቱ አማራን የማደየትና ከኢኮኖሚ የመነጥል አካሄድ የምንቃወም ብቻ ሳይሆን የምንታገለው ነው ሲሉ አድራጅቶቹ መግለጫቸው አስታውቋል። የአፈር ማዳበሪያ ለገንዘብ መሰብሰቢያና ለፖለቲካ ፍጁታ መጠቀም ፍጹም የሞራላዊ ተግባር በመሆኑ ኛውም አካል ለዚህ አፍራሽና አኩይ ተግባር መቆጠብ ይኖርበታል ብለዋል ባወጡት መግለጫ። መግለጫውም በጋራ ያወጡት አይፋኖ አደራጅቶች የአማራ ፋኖ በሸዋም፣ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በወሎ ቤተ አማራ መሆናቸው የህዋ ዋስራ አስፈጻሚ ኮሚቴ ጉባኤ ማድረግ ጀምሯል። በዶክተር ደብረጽዮን ገብረ ሚካኤል ሊቅ የመራው የምራው የዋስራ አስፈጻሚ ኮሚቴ ጉባኤውን የጀመረው ዛሬ ነው። በሌላ በኩል ህወት ከስልጣንና ከአምራርነት አባሪያቸዋሉ የሚሏቸው አቶ ጌታቸው ረዳ አሁንም የክልሉ ፕሬዚዳንት ሁኜ እየፈረሙ ክገኛለሁ ሲሉ ተደምጠዋል። በሌላ በኩል የትግራይ ጊዜያዊ ምክር ቤት ልውክ ከአሜሪካ አምባሳደር አርቪን ማሲንጋ ጋር በክልሉ ወቅታዊ ጉዳይ ዙሪያ መክር ያለው ብሏል። ህወሓት ውስጥ የተፈጠረ የፖለቲካ ልዩነት ሰፍቶም እናቶ ጌታቸው ረዳና ጓዶቻቸውን ከአስፈጻሚነት ያስወገደ ውሳኔ የተላለፈ ሲሆን እናቶ ጌታቸው ረዳ በኩላቸው ውሳኔውን ሆን አንቀበለን በማለት ራሳቸውን በዋት አመራርነት አስቀጥለዋል። ይህ የሆነው በ2016 ነሐሴ ወር ላይ ነበረ። የአገዛዙ ምርጫ ወርድም ድጋሚ ጉባኤ አድርጎ ያላቸው እነ ዶክተር ደብረጽዮን ገብረ ሚካኤል ዛሬ የስራ አስፈጻሚ ጉባኤ ጀምረዋል ተብሏል። ለጉባኤው መደረግ የቀረበው ምክንያት የባለፉት ስድስት ወራትን ስራ አፈጻጸም መገምገምና ለቀጣይ አቅጣጫ ማስቀመጥ የሚል ቢሆንም ይህ ጉባኤ የሚያ ያደረጉት በክልሉ የፕሬዚዳንት ለውጥ በሚጠበቅበት ጊዜ ነው። ከዚህም ባለፈ ከፌዴራል መንግስት ጋር በመሆን የጊዜ አሰራሩ እንደገና ለማዋቀር በተገደሉበት ወቅት የሚደረግ የስራ አስፈጻሚ ስብሰባ ሲሆን፣ በክልሉ የተፈጠረው ፖለቲካዊ ውጥረት መልኩን ለውጡም በብዙዎቹ ጦርነት ሊፈነዳ ጫፍ ደርሷል ብለው የሚናገሩበት ሁኔታ የተፈጠረበት ወቅት ላይ ነው። ይህም በፕሪቶሪያው ስምምነትና መሰል የክልሉ አሰራሮች እንዲሁም የትግራይ ዝብ ጥቅም አስከበሪያ መነሻ ያደረግም የለየለት የውስጥ ችግር ውስጥ የወደቀ ሲሆን በእነ አቶ ጌታቸው ረዳም በክህደት ቡድን ተፈርጀው የሚንቀሳቀሱበት ወቅት ላይ የነ ዶክተር ደብረጽዮን ቡድን አመራር የሚያደርገው ስብሰባ መሆኑን በርካታ ጉዳዮች ከግምት ያስገባ ሊሆን ይችላሉ። የኢትዮ ኒውስ መረጃ መንጮች በዋናነትም ከፌዴራል መንግስት ጋር ያለውን ግንኙነት በተመለከተና የጊዜ አሰራሩ አወቃቀርና ቀጣይ አካሄድን በተመለከተ ነው ውይይት የሚደረገውም ብሏል። ሁለተኛው ደግሞ ከኤርትራና ከአማራ ኃይሎች ጋር ያለውን ግንኙነት በተመለከተና በቅርብ ጊዜያት የፌዴራል መንግስት በትግራይ የሰራዊት አመራሮችና ከፍተኛ ፖለቲከኞች ላይ የጀመረውን ዘመቻ በተመለከተም ውይይት ይካሄዳል ተብሏል። ግምታቸው ያሰፈሩ አንዳንድ ሰዎች ደግሞ በዋናነት ግልጽነት የጎደለውን አካሄድ ውስጥ ራሳቸውን ለማውጣትና ከህዝብ ውስጥ የተፈጠረባቸውን ከባድ የፖለቲካ ብዥታ ለማጥራት የሚያስችል ግምገማ ያደርጉ ይሆናል ማለትም ተጨማሪ አስተያየቶች ሰጥተዋል። አቶ ጌታቸው ረዳና ጓዶቻቸውን በተመሳይ ሁኔታ የሚያደርጓቸው እንቅስቃሴዎች ቀጥለዋል። ታዲያ አቶ ጌታቸው ረዳና ጓዶቻቸው ባለፉት ጊዜያትም በመግለጫ ያወጡ ሲሆን አሁንም በሚዲያ የሚሰጧቸው አስተያየቶች ግን ቀጥለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በዱባይ ሆነው በርድስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሲሰጡ አሁንም ፕሬዚዳንቱን የኔ ብለዋል። ለህክምና በዱባይ እንደሚገኙና በቅርብ ወደ ኢትዮጵያ እንደሚመለሱ የገለጹት ጌታቸው ረዳ እስካሁን ኃላፊነታቸውን እንደሚገኙ በመግለጽ መንግስታዊ ስራዎች እየተከታተሉና የሚያስፈልጉ ፊርማዎችን እየፈረሙ ይገኛለሁ ሲሉ ተደምጠዋል። በቀጣይ ትግራይን ማንም ይምራት ማን ብዙ አያሳስበኝም ያሉት አቶ ጌታቸው ማንኛውም የትግራይ መሪ ከፌዴራል መንግስት በመቀራረብና በመካከር የፕሪቶሪያ ሰላም የስምምነትን በማክበር ግዛታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለ አለበት ያምናለሁ ይላሉ። የፌዴራል መንግስት ለፕሪቶሪያ ሰላም ስምነት ተገዥ በመሆን ከፌዴራል መንግስት ውጭ ያሉት ጥያቄዎች ከትግራይ እንዲወጡ መስራት አለበት ሲሉም አቶ ጌታቸው በቃለ መጠይቃቸው ላይ አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የዋት ከፍተኛ አመራሩ ተጠያቂ ናቸው የምቱ አቶ ጌታቸውም ይህንን ሀቅ በመቀበል ለዚህ ውድቀት የዳረግና አስተሳሰብ መቀየር የትግራይ ችግር ይፈታል ሲሉም ተደምጠዋል። ያለው በእድሜ የገፉ አመራር በ20ና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉ በግልጽም ተናግረዋል። ትግራይ ደጋግመው ወደ ስህተት በዘፍቋት አመራሮች መምራት የለበትም ያሉት አቶ ጌታቸው ረዳ በአሁኑ ሰዓት በክልሉ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያስጋቸው ጭምር በቃለ መጠይቁ ጠቅሰዋል። ይህም ክልሉም መልሰው የመምራት እድላቸው መማጠጡ የተናገሩት አቶ ጌታቸው ረዳ የህወሓት አመራሮች በአሁኑ ሰዓት ከኤርትራ ጋር ግንኙነት አላቸው ብለው ይናገራሉ አንተ ደግሞ በአሁኑ ሰዓት በዋናነት ከፌዴራል መንግስት ጋር ትተባበራለ ተብለ ትታማለህ የሚል ጥያቄም ቀርቦላችኋል። አቶ ጌታቸው ረዳ ታዲያም በአሁኑ ሰዓት ነባር አመራሮች በ ኤርትራ እየተወዘወሩ ነው ይላሉ። ከጀምሮ በጊዜ አስተዳዳሪነት እንደተመደቡና ከኤርትራ ጋር ግንኙነት የጀመርኩት እኔን የሚሉት አቶ ጌታቸው ረዳ ይህንን ያደረኩት እነሱን ለማስደስት ሳይሆን የትግራይ ክልላዊ ግጭትን ለመከላከል ነበር ይላሉ። ቀጥለውም በጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ጉዳይ የተናገሩት ነገር ፕሬዚዳንት ኢሳያስ አፈወርቂን አስደንግጧቸው ነበር። አብይ የትግራይ ኃይሎች ትጥቅ እንዳይፈቱ ያደረገው በእነዚህ ኃይሎች ተጠቅሞ ኤርትራን ሊመታ በማሰብ ነው የሚል እምነት ኢሳያስ ነበራቸው ይላሉ። እናም ትግራይ የማንም መጠቀሚያ እንደማትሆን ማረጋገጥ ነበረብኝ። የኤርትራ መንግስት ግን የራሱ አጀንዳ ነበረው፣ የአኮሪፏት አጀንዳዎች ተጠቅሞ የኢትዮጵያ መንግስትን የማዳከም አጀንዳ ሲሆን፣ ይህ ደግሞ በምን መልኩ ተቀባይነት የለውም። አሁን ላይም ቢሆን የህወሓት ነባር አመራሮችን ኢሳያስ እየጠቀምባቸው ያለው ለዚህ ነው ማለት ተናግሯል። በሌላ በኩል አቶ ጌታቸው ረዳ ትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በነበሩበት ወቅት የተመሠረተው የክልሉ ጊዜያዊ አስተዳደር ምክር ቤት ልዑክ በኢትዮጵያ የአሜሪካ አምባሳደር ከሆኑት አርቪን ማሲንጋ ጋራ መምከሩን ወቅሉ ይብሏል። ይህ የክልሉ ጊዜያዊ ምክር ቤት አፈጉ ጉባኤ የመሩትን የተባለውና አፈ ጉባኤ አቶ ሞገስ ታፈረ እና ምክትላቸው ዶክተር ደጀን የተገኙበት ልዑክ ከአምባሳደር ማርሲ ማሲንጋ ጋራም በትግራይ ወቅታዊ ሁኔታ በጊዜ አስተዳሩ ቁመና በፕሪቶሪያዊ ሰላም ስምነት አፈጻጽም ዙሪያ መክረናል ብሏል። በተጨማሪም ተፈናቃዮች ወደ ቀያቸው የሚመለሱበት ሁኔታና በክሉ በቀጣይ ምርጫ ማካሄድ ስለሚቻልባቸው ሁኔታዎች ልዑኩ ከአምባሳደሩ ጋር ተዋይቻለሁ ብሏል። የትግራይ ቴሌቪዥን እንደዘገበው ከሆነ በአፈ ጉባኤ የተመራው የክሉ ጊዜያዊ ምክር ቤት ልዑክ በቀጣይም ከአፍሪካ ህብረት ከአውሮፓ ህብረት በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመምከር ስራዬን እቀጥላለሁ ይላል። በተያያዘው ዓመትን 2017 በትግራይ ወቅታዊ ጉዳይ ላይ ለመጓየት የአሜሪካ እንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይ፣ የአውሮፓ ህብረት ልኡክ በተደጋጋሚ ወደ መቀሌ ማቅናታቸው የሚታወስ ሲሆን በአሁኑ ሰዓት ደግሞ የትግራይ ባለስልጣናት አምባሳደሮችና እነዚህን ሀገራት ለማግኘት ወደ ተለያዩ አካባቢዎች እየተንቀሳቀሱ ይገኛሉ። በደቡብ ክልል የተቀሰቀሰው ግጭት ተባብሶ አልተባለም። የአካባቢው ነዋሪዎች ከግጭቱ ሸሽተው በጫካ ውስጥ ተደብቀዋል። ግጭቱ አሁንም አልቆም የተባለ ሲሆን በአካባቢው በተፈጠረው ግጭት ምክንያት ከአዲስ አበባ አርባ ምንጭ ጅንካ የሚሄደው መንገድም እየተዘጋ ይገኛል። በደቡብ ኢትዮጵያ ክልል ጋርዲዮላ ዞን ደራሸ ወረዳም በደንና እርሻ ምክንያት እንደተነሳ ነዋሪዎች የገለጹት ግጭት በርካታ ቤቶች መቃጠላቸውና የሰዎች ህይወት መጥፋቱን የአካባቢ ነዋሪዎች ተናግረዋል። ባሳለፍነው ሰኞ መጋቢት 22 ቀን 2017 ዓ ም በደራሸ ወረዳ ሀይቤና አኖታ ቀበሌ አካባቢ ወየሳ ተብሎ በሚጠራው ጥብቅ ደን ውስጥ ባለ እርሻ የተነሳን የተባለው ግጭት አልበረደም። ሚላን ቲኪቫ በዘገባው በአካባቢው ከአንድ ዓመት በፊት ተመሳሳይ ግጭት ተከስቶ የበርካታ ሰዎች ህይወት እንዲያልፍና መጠነ ሰፊ ንብረት ጉዳት እንዲደርስ አድርጓል ያሉ አንድ አካባቢ ነዋሪ ያቁስል ሳይደርቅ ዳግም ግጭት ተቀስቅሶም በአካባቢ ከፍተኛ ከፍተኛ ውድመት እየፈጠረን ይላሉ። ከ2011 ዓ ም ወዲህ በአካባቢው ተደጋጋሚ መሰል ግጭት ይከሰታል ያሉ ሌላኛው አካባቢ ነዋሪም ግጭቱ በጥቂት ግለሰቦች ጀምሮ በቀላሉ የማይበርዱ የፖለቲካ ፍላጎትና የአካባቢ አመራሩ ተሳትፎ ስላለበት አሁንም አልቆመም ይላሉ። የፀው መነሻ ነው የተባለው ወይሳ ደን ከቀብልያቱ ራቅቀለም ቢሆንም ከሰኞ መጋቢት 22 2017 9 ሰዓት ጀምሮ ወደ መንደር በመምጣት ቤቶችን የማቃጠል የተኩስ ሩምታና ሰዎችን የመግደል አረመናዊ ተግባራት የሚፈጽሙ አካላት ከሪታቸው እንዲ አቀቡና በህግ እንዲጠየቁ ማድረግ ያስፈልጋል ይላሉ በአካባቢ ያሉ አንድ መምህር። አስተያየታቸውን ይሰጡ ነዋሪዎች ታዲያውን ላይ ተኩስ፣ የቤት ማቃጠልና የእህል ዝርፊያ ተጠናክሮ ቀጥሏል ብለል በግጭቱ ምክንያት ከአዲስ አበባ አርባ ምንጭ፣ ኮንሶ፣ ጂንካ ድረስ የሚዘልቀው ዋናው መንገድ ለሰዓታት እየተዘጋ ይከፍታልም ብለዋል ነዋሪዎቹ። ጉዳዩን አስመልክቶ የደቡብ ክልልም አመራሮችም ሆነ የፌዴራሉ አገዛዝ ዝምታ መርጧል ተብሏል። የሱዳን ጦር ካርቱም ከተቆጣጠር በኋላ ንጹሐን ዜጎች መገረላቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ የሱዳን ጦር ከህግ ውጭ ግድያ ፈጸሙን የሚጠቁሙ አሳማኝ ሪፖርቶች አሉ ብለዋል። በዚህም በጣም ማዘናቸውን ገልጸው ንጹሐን ዜጎች ላይ ግድያ የተፈጸመው የሱዳን ጦር ባለፈው ሳምንት መዲናዋን ከተቆጣጠር በኋላ መሆኑን ገልጸዋል። በርካታ ንጹሐን ዜጎች ላይ የተፈጸመ ከህግ ውጭ የሆኑም ግድያዎች እንደነበሩ የሚጠቁሙ ሪፖርቶች ጠንካራ ናቸው ይላሉ በካርቱም የተለያዩ አካባቢዎች ከሱዳን ፈጥኖ ደራሽ ኃይል ጋር አብራቸዋል በሚል ግድያዎች ተፈጽመዋልም ብለዋን። ኮሚሽነሯ በካርቱም ውስጥና ካርቱም ውጭ በታጣቂዎች ንጹሐን ሲገደሉ ያሳያሉ የተባሉ ብዙ ቪዲዮዎች በማህበራዊ ሚዲያ ሲዘዋወሩ ከርመዋል። ቢቢሲ ታዲያ ቪዲዮዎችን በገለልተኛ ወገን ማጣራት ባይችልም የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ቪዲዮዎችን ታማኝነት አላቸው ብሎኛል ይላል። የሱዳን ጦሩ ስለቀረበበት ክስ ምላሽ እስከሚሰጥ ቢቢሲ እየጠበቀ ይገኛሉ ያለ ሲሆን የታጠቁ ወንዶች ንጹሐንንም በጭካኔ በአደባባይ ሲገድሉ የሚያሳዩ ብዙ አሰቃቂ ታዋቂ ቪዲዮዎች አሉ ብሎ እኛን ኮሚሽነሩ ይላል። አንዳንዶቹ ቪዲዮዎች ላይ ጥቃት አራሾቹ የሱዳን ፈጥኖራሽ ኃይል አርኤስኤፍ ደጋፊዎች እየቀጡ እንደሆነ ይናገራሉ ይላሉ። ላለፉት ሁለት ዓመታት የሱዳን ጦርና የሱዳን ፈጥኖራሽ ኃይል ጦርነት ውስጥ ናቸው። ይህ የሱዳን የእርስ በርስ ጦርነት በዓለም የከፋውን ሰብአዊ ቀውስ መፍጠሩም ይታወቃል። የሱዳን ጦር ኮማንደሮችን የዘፈቀደ ግድያ በአፋጣኝ እንዲያቆሙ ጠይቃለው። በግላቸው ጥቃት የሚሰነዝሩም የሆኑ ወታደራዊ ትእዛዝ የተሰጣቸው በዓለም አቀፍ ህግ ጠያቂ መሆን አለባቸው ሲሉም ኮሚሽነሩ ጨምሮ አሳስበዋል። የሱዳን ጦርና አጋሮቹም በአርሴፍ ስር የነበሩ ሳኔር ገዚራና የሰሜን ኮርዶፋን የተወሰኑ አካባቢዎች መልሶ ከተቆጣጠሩ በኋላ የሰብአዊ መብት ጥሰት በመፈጸም ተከሰዋል። ከሁለት ወር በፊት ጀራል አብዱልፈታ አልቡራ ኮሚቴ አዋቅረው በገዜራ መዲና ዋድ መዳኒ የተፈጸመውን ጥቃት እንዲመረምሩ ቢያደርጉም ግኝቱን ግን ለሕዝብ እስካሁን ይፋ አላደረጉም። በዋድ መዳኒ ደርሷል የተባለው ሰብአዊ መብት ጥሰት ተከትሎ አሜሪካ በአልቡራ ላይ ማዕቀብ መጣሏም ይታወቃል። የፈጥኖ ራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ በጦር ወንጀሎችና በጭካኔ ድርጊት ማዕቀብ ተጥሎባቸዋል። አሜሪካ ፑቲን በተኩስ አቁም ላይ በሳምንታት ውስጥ ውሳኔ ላይ ሊደርሱ ይገባል አለችም። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ናቸው የተናገሩትም። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውስጥ ላይ ሊደርሱ እንደሚገባ በሳምንታት ውስጥ ውሳኔ ላይ ሊደርሱ እንደሚገባም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሪቢዮ ናቸው የተናገሩት። ማርኮ ሪቢዮም ጦርነቱን ለማስቆም የሩሲያ ፕሬዚዳንት ውሳኔ ላይ መረስ አለባቸው ሲሉ በብራስልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋቸዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከሶስት ዓመታት በላይ የዘለቀው ጦርነት ለማስቆም የተኩስ አቁም ለእምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸው ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ የበኩሉ እስካሁን ውሳኔ አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉት ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ኋይት ሃውስም አረጋግጧል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎች አስቀምጣለች ሩሲያ ድርድር ጦርነቱን ለመቀጠል የሚጠቀምበት ስልት ሊሆን ይችላል ተብሎ ማርኬው ሩቤ የተጠየቁ ሲሆን፣ እሳቸው የትራምፕ ጦርነት በአስቸኳይ የማቆም አቋም በድጋሚ ተናግረዋል። ሩሲያ ጦርነቱን ለማስቆም ያለንን አቋም ያውቃሉ። በቅርቡ ከሚሰጡት መልስ ወደ እውነተኛ ሰላም ለመምጣት ወይም የማዘግየት ዘዴ እንደሆነ ግልጽ ይሆናል ሲሉ ምላሽ ሰጥተዋል። አክለውም ትራምፕ ስለ ድርድሮቹ ማለቂያም በሌላቸው ድርድሮቹ ወጥመድ ውስጥ አይገቡም ሲሉ አጽንኦት ሰጥተዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ዜ ያለው